ዛሬ የመረጥናት ሴት ወንድ ልጅ መተው የማይፈልጋት ህይወት ውስጥ እሷን ለማቆየት የሚታገልላትን ሴት አይነት እናወራለን። በህይወታችን ውስጥ አንድ ሴት ልትኖር ትችላለች። የምናውቀው ታሪክ ይኖራል፣ አሊያም ደግሞ የታሪኩ ባለቤቶች እኛ ልንሆን እንችላለን። በጣም ስናፈቅር ስፍስፍ የምንልለት ምንም አይነት ዋጋ የምንከፍልለት፣ ነገር ግን የሚገባንን ቦታ ፍቅር፣ ክብር የማይሰጠን በሚገባን መንገድ ትሪት የማያደርገን ወንድ ይኖራል አይደል? ከዛ ምን እንላለን ወይ እንባላለን? አይገባትም እኮ እቺን የመሰለች ልጅ ቢቀርባትስ እንባላለን አይደለ? ታዲያ ቢቀርብንስ አይገባንም ይም ብለን መተው ለምንድን ነው የሚያቅተን? መተው የሚያቅተን ለሱ ያለንን ስሜት ስናስበልጥ ነው። ከራሳችን በላይ ራሳችንን ሳይሆን ለሱ ያለንን ስሜት የሚለንን ነገር ሰለምናደርግ ነው። ያ ስሜት በሚመራ መንገድ ሰለምንሄድ ብዙ ጊዜ ፍቅር ውር ነው የሚባለው እኮ ለዛ ሰው ያለን ስሜት የሚያስደርገን ነገር ግልጽ ሆኖ ሰላም ይታይ ነው። ታዲያ ያንቺን ሴት ላለመሆን ወይም ያችን ሴት ራሳችን ውስጥ ለመግደል ምን ሊኖረን ይገባል? በቀላሉ ለሱ ያለን ስሜት መርቶ እንደዚህ አይነት ቦታ ካስቀመጠን እያፈቀረን እንኳን ፍቅሩ እንዳይታየው የምናደርገው ከሆነ በቀላሉ ግልጽ ላለመውጣት፣ በእንደዚህ አይነት በሰዋፍ ላለመግባት፣ በምንወደውም ሰው ላለመገፋት ምን አይነት ሴት ነው መሆን ያለብን? ትክክለኛው መንገድ የቱ ነው? በምን አይነት መንገድ ብሄድ እራሴ ላይ ምን አይነት ነገሮችን አፕላይ ባደርግ? ምን አይነት ሴት ብሆን በፈለግኩት መንገድ ተወድጄ የምፈልገውን አይነት ፍቅር ወይም ስሜት ሪሲቭድ አድርጌ ተቀብዬ አንድ ግንኙነት ውስጥ መኖር እችላለሁ የሚለውን ጥያቄ ሴት ልጅ እንዴት ነው መመለስ ያለባት ካልን ዛሬ እኔ ቪዲዮ ላይ ወንዶች በፍጹም ህይወታቸው ውስጥ ማጣት የማይፈልጓትን ሴት ስገልጸው ያገኝበታለሽ። እችን ሴት ከሆንሽ ወይም እችን ሴት መሆን ከቻልሽ ሂድ ብትዩ እራሱ አይሄድም። ተወኝ በቃ አልፈለገም ራሱ ብትዩ ምን ተፈጠረ ብሎ ፋይት አርጎ ኢቭን መስዋዕትነት ለመክፈል ዝግጁ ነው የሚሆነው። አንቺ መዘጋጀት ያለብሽ ወይም መሆን ያለብሽ ዛሬ እዚህ ቪዲዮ ላይ የምገልጻትን ሴት ነው ግዴታ። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ ሁለት። እዚህ ቻናል ላይ እንደምታቁት ስለ ወንድሞቻችን እናወራለን ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሐሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ከታች ተጫኑ፣ አብራችሁ የደውል ምልክቷን መጫን እንዲሁም ለብዙ እህቶቻችን እንዲደርስ የቪዲዮውን ሐሳብ ላይክ ማድረግ የሚፈልገው አንድ ሰከንድ ብቻ ነው። አብራችሁኝ ቆዩ። አንደኛ ወንድ ልጅ በፍጹም ማጣት ወይም መተው የማይፈልጋት የሴት አይነት በሳል ሴት ናት። አሊያም ደግሞ ማቹር የምትባለዋ በሳል ሴት ራሷን ጠንቅቃ የምታውቅ ናት። ራሷን የምታውቅ ሴት ደካማ ጎኗ ምኑ ጋ እንደሆነ ታውቃለች። ጠንካራ ጎኗንም እንደሆነ ታውቃለች። ምን እንደምትፈልግ ታውቃለች። ምን እንደሚያስቀይማት ታውቃለች። ኃላፊነቷ ምን እንደሆነም በደንብ የምታውቅ ናት። በሳል ሴት በወንዶች ዘንድ ችግር ሲፈጠር አለመግባባት ሊፈጠር ይችላል። ምቾት የሚነሳት ባውንደሪ መጣስ ሊሆን ይችላል። ምቾት የሚነሳት ነገር ሲፈጠር ራሷን እንዴት መከላከል እንዳለባት እምታቅ ናት። ራሷን ስትከላከል ስሜቷን በተቆጣጠረ መንገድ ነው። ስሜታዊ ከመሆን ነፃ በሆነ መንገድ ነው። ድራማ ከመፍጠር፣ ሪያክት ከማድረግ፣ ውሳኔ ከመወሰኗ በፊት እምታስብናት። ምክንያቱም ተናደድም ይሁን ደስተኛ ሆነን የምናደርጋቸው ነገሮች በፍጥረት በኋላ ላይ ከጸጸት ሆነ ከንዴት ሆን ከቁጭት አያስመልጥንም። ከዛ የነጻች ናት። በነገራችን ላይ ራስን ማወቅ ወይም መብሰል በእድሜ የሚመጣ ነገር አይደለም በእድሜ ይመጣል ብለሽ ቁጭ ብለሽ ከጠበቅሽ እየተሳሳትሽ ነው ማለት ነው በሳን ለመሆን ኦር ራስን ለማወቅ ስሜትን ለመቆጣጠር ማንበብ ሊሆን ይችላል እራስ እኔ ማነኝ ምንድን ምንድነው ደካማ ጎኖ ምንድ ግልጽ ማድረግ ስለ ራስሽ ከራስሽ ጋር እያወራሽ ግልጽ አርገሽ አርተሽ ራስን ማወቅ ነው ከዛ በኋላ የሚመጣ ነው በልምምድ የሚመጣ ነገር ነው ራሷን የምታቅ ሴት ወይም የበሰለች ሴት በምን ሰዓት አይ ማለት እንዳለባት ጠንቀቃ ታውቃለች። ኖ ማለት የማትችልን ሴት ወንዶች እንዴት መጫወቻቸው እንደሚያደርግ፣ ኖ ማለት ለምሳሌ አሁን በቀላሉ ያችን ሴት እንደፈለጋት ሚያረጋት የሚገባትን የማይሰጣት የማያገብራት ሴት በትልቁ የሆነችበት ምክንያት ኖ ማለት ስላልቻለች ነው ከቀንጅ ከመጀመሪያው ገና ገና ሲያስቀይማት ገና የሚያሳያት ምቾት የሚነሳትን ነገር እረፍ አቁም ይሄ ነገር ልክ አይደለም ብላ ስታስቆመው ነው አክብሯት ሊኖር የሚችለው ዝም ካለችው ኦር በውሸት ይቅርታ ካለፈችው ድጋሚ ሲያረጋውንም ይቅርታ የምታደርግለት ከሆነ ይለማመደዋል ኖርማል ይሆናል የሚገባትን ክብር ታጣለች። የሚገባትን ዋጋና ቦታ ታጣለች ማለት ነው። በቀላሉ በራሷ በፈቀደችው ነገር። ስሜታችን ላይ ትኩረት አናድርግ፣ ራሳችንን እናስቀድም። ዋጋችንን ማወቅ ነው በራሱ ማቹሪቲ፣ ወይም መብሰል ማለት ዋጋችንን ማወቅ ነው። ዋጋችን አለመደራደርን ያካትታል። ለእሱ ያለሽ ስሜት ተጨማሪ ነገር ነው ህይወታችን ላይ እሱም ከፊት የምታስቀድሚ ከራስሽ በላይ ከሆነ ሁሌ በሰዎች ዘንድ መወደድን፣ መፈቀርን፣ ዋጋ መሰጠትን እየፈለግሽ ስለምትኖሪ የሚያደርግብሽን ነገር ኖቲስ ማድረግ አትችይም። በሳል ሴት ከሆንሽ እነዚህ ነገሮችን በቀላሉ ከአንቺ አያገኝም። የሚገባውን ፍቅረኛሽ በመሆኑ ወይም አብሮሽ መሆን ያለበት ወንድ በመሆኑ ብቻ የሚሰጠው ነው እንጂ እላፊ የሆነ እንትንሽ፣ ምን እንዴት አድርጌ ልንገራችሁ፣ በቃ የመድሀኛሽ የመኖሪያሽ ሚስጥር እንደሆነ እንዲሰማው አትፍቀጅለት። የዛኔ አንቺን ማጣት ይፈራል። ምክንያቱም ኖረም አልኖረም ግድ ስለማይሰጥሽ ነው። መጀመሪያ የአንቺ መኖር ስለሚቀድም፣ ከማን ጋር መኖር እንዳለበት እሱ ይመርጣል። ምክንያቱም ለራሳቸው መኖር የሚወዱ ለራሳቸው የሚጠነቀቁ ራሳቸውን የሚያውቁ ነገሮቻቸው እንዴት ማስኬድ ከሚችሉ ሰዎች ጋር አንም ሰው ተጣብቆ ነው መኖር የሚፈልገው ይህችን ሴት መልቀቅ አይፈልግም። የበሰለችን ሴት መልቀቅ በፍጹም ወንድ ልጅ አይፈልግም። ራሳችንን በሳል ስታፍ ላይ እናስቀምጥ። ሌላው በጣም ተራና ቀላል ነው። ሁለተኛዋ ሴት ወንዶች መተው ወይም ማጣት በፍጹም የማይፈልጓት በራሷ የምትተማመን ሴት ናት። በራሷ የምትተማመን ሴት እንዴት በራሷ እንደምታምን ለሱ የምትነግርበት እጅግ በጣም ብዙ መንገዶች አሏት። እነሱ ያንን የማየት የማንበብ ትልቅ አቅም አላቸው። ራስሽን የምታይበት መንገድ ራስሽን የምታከብሪበት እና ራስሽን ራሱ በአጠቃላይ ለራስሽ የምትሰጪውን ዋጋ በራስሽ ልክ እንደሆነ ያቀዋል። እሱን ለእሱ ተይ። አንቺ ግን በራስ መተማመንሽን እንዴት ነው የምትገልጭው? በራስ መተማመናችንን አንድ ሪሌሽንሽፕ ውስጥ ስንገባ በትልቁ የምንገልጽበት መንገድ ቆንጂት፣ እሱ ትንሽ የስሜት መቀዝቀዝ በራሱ ጉዳይ ሊሆን ይችላል፣ ከአንቺ ጋር ምንም በማገናኘው መንገድ የስሜት መቀዝቀዝ፣ አንቺም ትንሽ ችላ ማለት ሲታይበት ፍቅርም መለመን እሱን ማሳደድ ምንድነው የተፈጠረው፣ ካልነገርከኝ አካኪ ዘራፍ የማትል ሴት። ምክንያቱም እሱ መኖሩና አለመኖሩ የአንቺ ማንነት ላይ ምንም የሚለውጥ ነገር ከሌለ በትልቁ በነገራችን ላይ ለሱ ያለሽ ስሜት በልጦ ያንቺ ማንነት የማያሳጣሽ መሆን መቻል አለበት። በራስ መተማመን ለሱ ያለሽ ፍቅር ከበለጠ በራስ መተማመንሽን በደንብ ነው የምታጭው። ምንም ያስደርግሻል። ለእሱ ያለሽ ስሜት እሱን እንድትለምኝ እንድታሳድጂ ከኋላው እንድትከታ ያደርግሻል። እሱ የሚያየው በራስሽ እንደማትተማመኝ ነው። እሱ ከሌላ አንቺ እንደሌለሽ እንዲያስብ ታደርጊያለሽ። የመጀመሪያ ሁለተኛው፣ ደግሞ ራስሽን በታሪክ እሱ ሕይወት ውስጥ ካሉ ሴቶች ጋር አታወዳድሪ። የማነስ በራስሽ እንደማትተማመኝ በቂ እንዳልሆንሽ እንደምታምኝ ተናግሪዋለሽ። ከእህቱ ከእናቱ፣ ከጓደኞቹ፣ ከሴት ጓደኞቹ፣ ከስራ ባልደረቦቹ ጋር ራስሽን የምታወዳድሪ ሆነ ለነሱ ከሚሰጠው ጊዜ ጋር ለአንቺ ከሚሰጠው ጊዜ ጋር እንደ ስራ ፈት የምታወዳደር ከሆነ ራስሽን ታንስሽበታለሽ። እሱ ጋር በምታጠፊው ጊዜ ብቻ የምትኖሪ ወይም የምተተነፍሺ ነው የሚመስለው። ለራስሽ የምትሰጪው ዋጋ ክብር፣ ከሌሎች ጋር የማይወዳደር ወይም ሊሚት እንደሌለው አሳዩ። እችን ብቻ ባለማድረግ ነው ራሷን ማታወዳደር ዋጋዋን የምታቅ ለእሱ ያላት ስሜት በልጦ እራሷን እንኳን ኖቲስ እስከ አለማድረግ ድረስ እራሷን ትታ ያንን ኖቲስ ከማድረግ እሱን ፍቅሩን የምትለምን የምታሳድድ ሴትን በቀላሉ ይለያል። በነገራችን ላይ በራሷ የምትተማመን ሴት ከሆንሽ ፓወርፉል ነሽ፣ እሱን ያውቀዋል። ፓወርፉል ሴት ማን ናት ብትዩ፣ በራሷ የምትተማመን ናት። ስለሷ ማንም ቢናገር ምንም ቢል ግድም አይሰጣም። ሰዎች ህይወታቸው ውስጥ ካሉ እሰየው፣ ሲሄዱ ምንም ማለት እንዳልሆነ ምታሳይ ምታቅብ ይቻላል። ምታሳይ ተግባር ላይ መታወል እኔ ኖር ካኖርክ ግድ አይሰጠኝም ብለሽ ትንሽ ፊቱን ሲያዘር ምታለቅሺ፣ ምትደበሪ፣ ምታኮርፊ ለምን ምናምን እያልሽ ምትጨቃጨቂ ከሆነ በራስሽ እንደማትተማመኝ ታስረጀዋለሽ። ነገር ግን እዚህ ላይ ቆፍጣና ከሆንሽ ራስሽን ምታውቂ ከሆነ በራስሽ ምታምኚ ከሆነ ራስሽን ከእሱ ፍቅር ምታስበልጪ፣ ክብርሽን ምታስበልጪ ከሆነ እሱም ከፍቅር የሚያስበልጠው ክብር ነው፣ ያከብርሻል፣ ይውድሻል፣ አንቺ መታው ማጣት አይፈልግም። ምክንያቱም ይሄ ሰላማዊ ስፍራው ነው። ሲፈልግ እራሱ የሚያዳምጥበት ቦታ የምትሰጪው ነሽ። ከማንም ጋር ዋልደር ወር ከሌሎች ሰዎች ጋር ህይወት ውስጥ ካለ ጋር እያወዳደርሽ አታስጨንቂው። እነዚህም ነፃ የምታደርጋቸው ሴት በጣም ነው የሚፈልጉት። ካገኟትን ማጣት አይፈልጉም። በራሷ የምትተማመን ሴት ምንም ነገር ከሱ ጥገኛ አይደለችም የስሜት ። ታዲያ ከዚህ በላይ የትኛዋ በቼም በእጁ አኩቶ አይሰራም። ህልማቸው ናት። እችን ሴት ሁኝ ከሱ ጋር አብሮ ከመሆን በላይ ወይ እሱ ለአንቺ ፋይት ከማድረጉ በላይ አንቺን ውብ ሴት ያረግሻል። አንቺን ሰላማዊ ሴት ያረግሻል። በራሳችን እንተማመን። ሶስተኛዋ ሴት ወንድ ልጅ መተው ወይም ማጣት የማይፈልጋት ፌሚኒን ኢነርጂ ያላት ሴት ናት። ነገሮችን አትራክት የምታደርግ ማታሳድድ፣ ማለት ነው ሴት ልጅ አትራክት የምታደርገው በመጀመሪያ ራሷን ስትሆን ነው። ራሷን ስትወድ ስትቀበለው ነው። ደን በዛው ልክ ያንን ማንነቷን ያየ የወደዳትን አትራክት ታደርገዋለች። ኬስ ክሎዝ። ይህን ማድረግ የምትችለው ታዲያ ከመጀመሪያ ጀምሮ ይሄ ሰው ሕይወቷ ውስጥ ሳይመጣ ራሷን አምና የተቀበለች መሆን መቻል አለባት። ከዚህ በፊት በቪዲዮ ላይ ነግሬያቸው የለ ካሉ ማንነቶች ጋር ግብግብ ውስጥ የሌለን የተሰጠንን ተፈጥሯችንን አምነን የተቀበለን እሱን መንከባከብ ላይ ትኩረት ያደረገን፣ መንከባከብ፣ መጠበቅ፣ ማሳመር የኛ ስራ ነው። ታዲያ ፊዚካሊ ውጭ ብቻ ሲያል ውስጣችንንም ነው አይምሯችንንም ሊሆን ይችላል። ስነ ልቦናችንንም፣ ሜንታላችንንም ጠንካራ በማድረግ ነው ማለት ነው። ይሄ ማንነት ሲኖርሽ አትራክት ታደርጋለች። አትራክት የምታደርግ ሴት ምኑ ናት ማለት ነው? ታይፑ ናት። ምርጫው የሆነችን ሴት ፈልጓት አድኗት የመጣን ሴት በቀላሉ መቶ አይፈልግም። ፋይት ያደርግላታል። ኃላፊነቱን ይወጣል። እዛ ግንኙነት ውስጥ እሷንም ሆነ እሱን ለማቆየት ግንኙነቱን ለማሳደግ ጥረት ያደርጋል። ይህንን ኢነርጂያችንን የምንጠቀመው ብዙዎቻችን ካያችሁ በጣም በተሳሳተ መንገድ ነው። ፍለርት የሚያደረጉ ሴክሲ ሰሚሲቭ ለማድረግ ምናምን እንጥራለን። በእንደዚህ በሴክሽዋል መንገድ ሊሆን ይችላል። ዋቴቨር ባለ በቅርጽሽ ምናምን እሱ ሮንግ የሆነው ነው። ያጣጥመዋል፣ ያገኘዋል በቀላሉ አንቺ ብቻ ሳይሆን ብዙ ሴቶች ሶሻል ሚዲያ ላይ ዋቴቨር የፈለገ ቦታ ላይ በቀላሉ የሚያገኘው ነገር ነው። ነገር ግን ራስን መሆን ከራስ ጋር ተግባብቶ መኖርና ዲብዳውን አይቶሽ ከላይ ከላይ ሳይሆን ዲብዳውን አይቶሽ መጥቶ አምኖሽ ሲኖር የዛን ያችን ሴት መተው አይፈልግም። ጣሙን ያውቀዋል። ከላይኛውን ሳይሆን የውስጥሽን ጣም ያውቀዋል። ሚስማማው ከሱ ጋር እንደሆነ ማች ያደረገው ነገር እንደሆነ ያውቀዋል። ለሚፈልጉት ነገር ደግሞ ጥግ ድረስ ይሄዳሉ። ስለዚህ ያለን ያ ነው፣ በቃ የኛ ኢነርጂ የመሳብ አቅም ያለን። ታዲያ ተስቦን የመጣ ወዶ የመጣው ምርጫውን ነኝ ፈልጎኝ ስለሆነ እንደፈለግኩ ሆናለሁ ማለት አይደለም። ኃላፊነትሽን መወጣት፣ ተወዳጅ መሆን፣ ራስሽን ያንን ወዶ የመጣውን ማንነትሽን መንከባከብ፣ መቀየር፣ መቀያየር ምናምን ደግሞ ፑሽ ያደርጉታል። ስለዚህ አይቶት የመጣውን አምኖት የመጣውን ማንነትሽ ካልተቀያየረ ያ ኳሊቲ ካለሽ የት አባቱ ሊሄድ ይችላል? ሂድ ብትይው ራሱ አይሄድም። ምን ተፈጠረ? እንፍታው፣ እናውራበት፣ የኔ ቆንጆ ምን ልታዘዝ እያለ ነው የሚኖረው። ስለዚህ የምንጠቀመውን ራሱ ኢነርጂ፣ ይሄ ፌሚኒን ኢነርጂ በትክክለኛው መንገድ እናድርገው። ከትክክለኛው መንገድ ሲወጣ እነሱ እንዲ ነው የሚወዱት፣ ይሄ ነው የሚመቸው። እንዲ ካረኩ ይመጣል። ከመጣም ከላይ ካሳየሽው የላይኛውን ቶሎ ነው የሚያገኘው፣ በፍጥነት ነው የሚሄደው። ያቺን ሴት እንዳል እንዳትሆኝ በፍጹ ከመጣ ዲብዳውን አይቶ እንዲመጣ፣ ያንን ኢነርጂሽን ከውስጥ አውጥተሽ ተጠቀሚ። ከራስሽ ጋር ተስማሚ፣ ራስሽን ውደጂ፣ ራስሽን አሳድጊ፣ ደን አትራክት አድርጊ። ትክክለኛው አትራክት ሆኖ የመጣ ሴት፣ ምርጫው ነሽ፣ ምርጫው ነሽ። ኬስ ክሎዝ። አራተኛ ወንድ ልጅ ማጣት ወይም መተው የማይፈልጋት ሴት በበቂ የማያገኛት ነው። እንደፈለገ ስፔሻሊ የማያገኛትን ሴት መተው ማጣትም አይፈልግም። ሁሌ ምን አለ እሷ ጋር ጣዕም አለ። የማይጠገብ ያላለቀ አዲስ ፍሬሽ የሆነ ጣዕም አለ። ችግራችን ምንድን ነው? እኛ እናፍቅር ብቻ እንውደድ። የት ነሽ? ከእች ከማን ጋር ነሽ? ንግግር ምን ተፈጠረ? እንደዚህ ዋይ ዋይ ወላ፣ ነገራችንን ፊት ለፊት ኑ። ያንን ነገርሽን ያ ምስጢርሽ እኮ ነው። በቃ ይህ ትልቁ እንትንሽ ነው መሳሪያሽ ነው የምትጠቀሚው ነው። ወደድሽ ረ እንዲቆ ትፈልጊያለሽ አንቺን እንዳያጣ ይገባሽን ቦታ ክብር፣ ፍቅር ሰጥቶሽ እንዲቆይ ትፈልጋልሽ። ሚስጥራ የመሆን ነው። ሰብሰብ ማለት ነው። ሰብሰብ በይ ምናምን የሚባል አማርኛ ሰምታችሁ፣ ሰብሰብ ማለት ነው። ቆንጅት ሰብሰብ ካልሽ እመኚ፣ የትም አባቱ ሄደ። ሁሌም ሁሌ የምናለ አንቺ ጋ አዲስ ጣዕም አለ። በቀላሉ የሚያገኛት በቀላሉ ሰለሷ ያወቀ በቀላሉ ነገሮችን ከእሱ ጋር ያደረገች ስፔሻሊ ደግሞ እሱ በሚፈልገው መንገድ እሱ በፈቀደውና እሱ በተመቸው መንገድ ኦፕንና በፈለገው በነፃ እንዳገኘ እንዲሰማው ካረክሽ ራስሽን በቀላሉ የሚተዋት የሚያስወጣት ሴት ነው የምትሆኝ። ከዛ አንቺን ለማቆየት የሚያጓጓው ትግልም የሚያስፈጥር ር ካጣዋት እንደዚህ አይነት ስሜት ይሰማኛል የሚል ነገር አትፈጥሪም። ይመስ ውስጥ ስለዚህ ቆንጂት ዝም ብሎ የሚያገኝሽ በቀላሉ የሚያጣጥምሽ፣ በቀላሉ የሚያቅሽ እና ደግሞ እንደፈለጋት የሚያገኛት ሴት እንዳትሆኝ የራስሽ ህልመላይ እራስሽ ላይ ሊሆን ይችላል፣ ትምህርትሽ ላይ፣ ስራሽ ላይ ማተኮር፣ ሁሌም ምላችኋለሁ። እስፔሻሊ ደግሞ ይሄንን ሶሻል ሰርክላችሁን ስታፈቅሩ እንዳታፈርሱ። እሱን ያገኘሽ ቀን ቤስት ፍሬንዶችሽን ካራቅሽ፣ ከቤተሰቦችሽ እርቀትሽን ከጠበቅሽ፣ ነገ የት ሄደሽ ትናገሪያለሽ? የት ሄደሽ ጊዜሽን ታጥፊያለሽ? ስለዚህ እሱን ኤግኖር ለመደረግም ለምንም ቅርብ የምትሆኙ ይሄን ሰርክልሽን ስታፈርሽ ነው። ይሄን ሰርክልሽን እኩል ለእሱ እንደሰጠሽ ጥብቅ አድርገሽ መያዝ መቻል አለብሽ። መሸሸጊያዎችሽ መጠለያዎችሽ፣ መኩሪያዎችሽ፣ እና ሲፈልግ መከላከያዎችሽ ነው የሚሆኑት። እነሱም ጥላዎችሽ ናቸው። እሱን እንደሆንም ለእነሱ የተሻለ ነው መስጠት ያለብሽ፣ ከሱ በላይ እሱ ለአንቺ ጠካር በቃችን ሴት ማጣት የለብኝም ለአገባት ይገባል፣ የልጆቼ እናት ነው መሆን ያለባት፣ ሁሌም ጣም አላት ሁሌም ፍሬሽና ደስ ትላለች ብሎ እስኪያምን ድረስ ከሱ በላይ ላሉሽ ነገሮች ነው ጊዜ መስጠት ያለብሽ። እንደፈለገው የሚያገኛት ሴት ከሆንሽ በጣም ቀላል ነው የምትሆኙ፣ ለመተው ከአንቺ ለመራቅ አንቺን ለመግፋት አንቺን እንደፈለገ ለመናገር ቀላል ነው የምትሆኙ ቆንጂት። ስለዚህ እንደፈለጋት የማያገኛት ሴት በፍጹም ነው እንኳን ለማጣት መቼ ጠግቧት መቼ አግኝቷት መቼ አብሯት አሳልፉ መቼ ረክቶ። ስለዚህ መቼም ቢሆን ነው የምላችሁ እንደፈለገ እንዲያገኝሽ አትፍቀድለት። አምስተኛውና እጅግ በጣም ወሳኙ ወንድ እንደሆነ እንዲሰማው ማድረግ መቻል አለብሽ። ወንድነታቸውን ፊል ማድረግ ካልቻሉ አብሮሽ መቆየት አይፈልጉ፣ ይፈራሉ፣ ምትንቂያቸውን የሚመስላቸው ስለዚህ መሸሽ ነው የሚፈልጉት። ቢሃ ፈቅረሽም ሊጠፋ ይፈልጋል ከዛ አካባቢ። ስለዚህ ምንድን ነው ማድረግ ያለብሽ? ፊል ማድረግ መቻል አለበት። ለምሳሌ የመጀመሪያው አዳኝ እንደሆነ እንዲሰማው ማድረግ እንደፈለገው እንዳያገኝሽ በህልም አንቺን አንቺን ለማግኘት የሚያወጣው ኢነርጂ እሱን ደስ የሚል ስሜት እንዲሰማው ያደርገዋል። አንቺን ተወዳጅ ተፈላጊ ያደርግሻል። ምን አስጨነቀሽ? የሚሰራው ይሄ መንገድ ከሆነ ለምንድን ነው አንሞክረው ታዲያ? አላገኝም ሁሌ መንገድሽን ዝጊ፣ አሊያም ደግሞ ይሄንን ግብሽን አጠንክሪ እያልኩ አይደለም። መገናኘት ሲኖርብሽ መገናኘት፣ ታዲያ ሁሌ ረጅም ሰዓት በፈለገው ሰዓት መሆን እንደዛ አይነት ነገሮችን ላይ መቆጠብ ነው እያልኩኝ ያለው ከዛ ባለፈ ደግሞ ሀንት አርጎች ከመጣ በኋላ ለምሳሌ ራስሽን የቻልሽ ኢንዲፐንደንት ብትሆኝ ስሜታዊ ነገሮችን ፋይናንሽሊም ነገር ሊሆን ይቻል ሰዎች ነ ጎናለን ማልቀስ ሲኖርብሽ ሱፊት ይሄ መሳቀቅ ምናምን አደለም፣ ማሳየት ትችያለች ደካማ ጎንሽን ምንም ማለት አደለም። በቃ ናት ስስናት ብሎ ነው የሚያስበው እንጂ ውቺ ምናምን ሊለሽ አይችልም። ውቺ ምናምን ሚለሽ ስትመጻደቂ ነው። ማነካንተ ልጣላት ረዝቅ ስታዩ ነው ችግር የሚመጣው። ስለዚህ ያንን ኢነርጂ ለእሱ መስጠት ለምሳሌ አሁ ሁሌ ፈላጊ ሆነ ወደህወ አንቺ አንዳንዴ እሱ እንዲደውል እንዲፈልግሽ፣ አለ የትነ የት ገባ የት ወጣ ቱማች ኬር ማድረግ ተፈጥሯችን ነው። አይኑ ግን በልኩ እንደ ህፃን ልጅ ስታይ ወንድ እንደሆነ እንዳይሰማው ስታደርገው፣ በቀላሉ ከአንቺ ስለመሸሽ ነው የተቆጣጠርሽው ነው የሚመስለው እነዚያን ነገሮችን መተው ወንድ እንደሆነ እንዲሰማ ፕሮቴክት እንዲያደርግሽ እንዲደግፍሽ፣ ሰፖርት እንዲያደርግሽ ኢነርጂውን እንዲያወጣ በተለያዩ መንገድ ብልህ ሆነሽ በማሳየት ነው። በሚቀጥለው ቪዲዮችን ስለ ብልህ ሴት ብቻ ነው የምናወራው። ስለ በሳል ሴት ምን አይነት ናት የሚለው ትንትን አድርገን እናወራለን። ነገር ግን አንድን ወንድ ሴት ልጅ በፍቅሯን እንዲወድቅ ማጣትም እንዲፈራ፣ ኃላፊነት ያለበት ፍጥረት እንደሆነ ወንድ እንደሆነ ነገ አባት እንደሚሆን የሚያደርገውን ኃይል አሳልፋ ስትሰጠው ሊደር እንዲሆን ህይወት ውስጥ ስታደርገው የሚፈልገው ቦታ ይገኛል። ምክንያቱም ወንድ ወንድ መሽጠጥ ወንድ ወንድ አይነት ፊሊንግ እንዲሰማው ነው የሚያደርገው። ለምን ይፈራሉ? ከእንደዚህ አይነት ሴት መሸሽን ዝቅ ማለትን አይፈልጉም። መሪ ሲሆኑ ተመሪ መሆን አይፈልጉም። መከበር ሲፈልጉ መጣጣል አይፈልጉም። ቢያፈቅሩ የሚበልጥባቸው ክብራቸው ነው መሪነታቸው ነው ክብር የሚሰጣቸው ግሬስ የሚሰጣቸው ነገር ወንድነታቸው ስለሚበልጥባቸው ይሄዳሉ። ስለዚህ ከፍቅር በላይ የሚያስፈልጠው ነገር እንዲሰማው ካደረግሽ አንቺን ማጣት ይፈራል። ከአንቺን ማጣት መተው አይፈልግም ከአንቺ ጋር አስታክ ማድረግ እንጂ። ስለዚህ ወንድ እንደሆነ እንዲሰማው ማድረግ ትችያለሽ። ያለሽ ሀሳቤን ከወደዳችሁ ይጠቅመናል ብላችሁ ካመናችሁ ለእኔ በላይ ካሳወቁ ለሌሎች ይጠቅማል ካላችሁ ሼር አርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሰርተምንሽ እስክመጣቻው ሰላም ኑልኝ።